ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሁሉ ሰላም አለውኝ? እኔ እግዚአብሔር ይመስገን፣ ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት ቪዲዮ አንድ እህታችን ምክር ስጡኝ ብላ ቀርባ ነበረ። እስኪ መጀመሪያ ድምጿን እናዳምጥና የሰዋን ቀጣይ ምክራችን እንቀጥላለን። እና ያኔ እሱ ለትዳር ነው የምንፈልገው። የእኔ ቤተሰቦች ደግሞ ፈቃደኛ አይደሉም፣ አይፈልጉም። ከሱ ጋር እንደሆነ ማለት ነው። እነሱ ደግሞ ያኔ ትንሽ ልጁ አንደኛ ስራ የለውም፣ ሁለተኛ ደግሞ ስራ ላይ ብዙም አይደለም። ስራ ይሰራም፣ ስራ ይንቃል። አዎ፣ ኢትዮጵያ ደግሞ ታውቃለህ ካልሰሩ መኖር አይቻልም፣ ይከብዳል እና ያው ቤተሰቦች ፍቃደኛ አይደሉም። እሱ ደግሞ እኔ ቤተሰቦች ፍቃደኛ አይደሉም። ስለዚህ እኔ ከአንተ ጋር መኖር አልችልም። የራስህን ህይወት ኑር፣ አማራጭ ሞልቷል። እኔ ብቻ አይደለሁም ያለሁ ሴት ሴት ሞልቷል። ስለዚህ የራስህን ህይወት ኑር አልኩኝ፣ እኔ ማለት ነው። እሺ እሱ ደግሞ እየፈለገ ተአምር ቢሆን ሰማይ ዝቅ ምድር ከፍ ቢል፣ ካንቺ ውጪ ሌላ ሴት አልፈልግም ብሎ እንዲያደር አልፈልግም ማለት ለእናንተ ሲባል ሰማይም ዝቅ አይልም፣ ምድርም ከፍ አይልም። አንቺ አሁን ሰው ሀገር ሆነች ነው ይህ ሁሉ ዛቻ አንቺ ሰው ሀገር ሆነች ነው ይህ ሁሉ ዛቻ እና መስፈራሪያ እኔ እኔ አሁን ዱባይ ነው ያለሁት፣ ግን እኔ ሳልመጣ በፊት ነው እኔ እንደማልሆነው ከእሱ ጋር እንደማልኖር የተናገርኩት፣ እዛው ያለው ነው። እና አሁን እኔ እዚህ ከመጣሁ በኋላ ስልክ አትደውልኝ፣ የራስን ሕይወት ይኖር ብለው እንዲህ ያለ ግን ስልክ አሁን በብዙ ስልክ ነው ደግሞ ደጋግሞ ነው የሚደውለው። በኢሞ ካላነሳው ለት በመስመር ይደውላል። የሱ ስልክ ካላነሳው የሚደውሉበት ስልክ በጣም ብዙ ነው። እኔ ኬት ኬት እንደሚያመጣ ራሱ አለቅ እና እዚህ ጋር ደግሞ እኔ ማንሳት አልፈልግም። ካላነሳው ደግሞ ሌላ ችግር ምናምን እንደዚህ ሁኗል ምናምን ይናበሰው ያስደውላል እና ባንቺ ምክንያት ይሄ ሰው አንድ ነገር ቢሆን አንቺ ነሽ ተጠያቂ። እናቱ ራሱ የሆነ ሰዓት ላይ ደውላ፣ ልጄ ባንቺ ምክንያት የሆነ ነገር ቢሆን አንቺ ነሽ ተጠያቂ አለችኝ። እናቱ ደውላ ማለት ነው። ስለዚህ እኔ ደግሞ የምትለው እና ይቷም ልጄ ባንቺ ምክንያት አንድ ነገር ቢሆን አለችኝ ነው የምትለው። ይቺ ልጅ እንግዲህ ጫንቋት ነው አደባባይ ድረስ ወጣ የተናገረችው። አገሬ አገሯም ለመግባት አስባ በሱ ምክንያት ፈርታለች፣ ሳስበው ማለት ነው። እና እስኪ ኮመንት ላይ የምትሏትን አስቀምጡልኝ። ምን ትመክሯት አላችሁ? እውነት ለመናገር ቤተሰቦቿ ቢሆን እሱ ጎበዝ ቢሆን ለስራ ተፍረምራ ቢሆን ቢሰራ እንቢያ ይሏት ነበረ ማለት ነው። ግን ከቤተሰብ ቃል መውጣት ይከብዳል። እንደኔ አባባል ከሆነ ከቤተሰብ ቃል ውጪ አልላትም። እንዲህ ተንሳፈፍን እኮ ጓድ ወንድ ልጅ እንኳን ራሱን ሊያጠፋል፣ ለአንቺ ብሎ ብላክቦርድ ዋይት ቦርድም ላይ ብላክ ቦርድም ላይ ጽፎ የጻፈውን እንኳን አያጠፋም። ለአንቺ ኩሪያ ይሻገርም አና ጠፋ እንዲ እንኳን እኔ ራሴ ላጠፋ ቀርኩ። አልኩሽ እኮ የሆነ የማልፈልገውን እቃ ራሱ አላጠፋም ለእሷ ስል ማንም ትሆን። ማለት ፍቅር ነው፣ ትግባባለህ፣ አብረህ ትኖራለ፣ ትፋቅራል አለ። ለግለሰብ ብሎ ማንም ራሱን አያጠፋም። በተለይ ደግሞ ወንድ እኛው አናረገውም፣ ባህሪያችን አይደለም። ራስሽን እንድታጠፊ እናደረግሻለን እንጂ እኛ አናጠፋም። ራሳችን ስለማናጠፋ ነው። አህጉ እንደዛ ነው። ምን ሐቁን አሁን እኔም ነገርኩሽ። ሌላም ሰው ለውጥ የለውም። አሁን የሚናደድ ሰው ይኖራል። አንዳንድ ሰው ይቅርታ፣ ለረዳት ነው ወንድማችን። ወንድ ልጅ ራሱን አያጠፋም። ለሴት ብሎ አያጠፋም። በፍጹም ያደርገው። እንዲሁ እያስፈራራት ነው። እያስፈራራ እንጂ ወንድ ልጅ ራሱን አያጠፋም። እና እዚህ ጋር ደግሞ ብር ልክ ያለው አስር ሺ ብር ይለውጣል ብዬ እራሱን ይለውጣል ብዬ ላኩለት ነው ያለችው። ልፈትነው ነው እንግዲህ አስር ሺ ብር የላከችው። እውነት ለመናገር አስር ሺ ብር መላክ አልነበረባትም በጣም እሷ ግን ልፈትሸው ነው እንግዲህ ያንን ብር የላከችው። ደግሞ ንቃት አለ ብሩ። አንዴ አስር ሺ ብር ለእኔ ብዙ ነው። አስር ሺ ብር እኔ አልልክም። እንዲህ ምን ነው እና በነገራችን ላይ ሴቶችዬ ብር አትላኩ። ወንድ ልጅ ለምን ትፈትነዋል? በገንዘብ ነው የሚፈተነው። እኔ ራሱ እሱ እንዲቀየር ብዬ ቢያንስ እሺ፣ እኔም ወንድሞች አሉኝ፣ ነገ ጠዋት እኔም ወንድሞች ምን እንደሚሆነው አላውቅም፣ ራሱን ይቀይራል ብዬ ያኔ የተወሰነ ብር ላኩለት እና በቃ አንተ ኔ ተፈልኬ ኦኬ ቤተሰቦቼንም እንደምን ማሳምናቸዋለኝ ትንሽ ብር አንድ አስር ሺ ብር ምናምን ማለት ነው እ ማናሳሻ ምናምን ይሆናል ብዬ ማለት ነው። ለወንድ ልጅ እንዴት ትልካላችሁ ብር? በቃ ለእሱ የምትልክለት ለእናታ ለቤተሰቦቿ ብትልክ ተመርቃ በቃ ደስተኛም ሆና ነው፣ እውነት ለመናገር ማለት ነው። ይህ ልጅ አሁን ብሩን ላካ አጠፋ በቃ መኪና ያፈጠረባት ለእናቷ ለእናት አባት እርዶ አዎ፣ ግድ ነው፣ ይረዳል። ግን ለወንድ ልጅ አይላክም ቤተሰብ ብቻ። ይከብዳል ቅመሞችዬ። ብራችሁን ያዙ። ቢለወጥ ለራሱ ጨው ለራስህ ስትል ጣፍጥ የሚባል ነገር አለ። ቢለወጥ ለራሱ ነው፣ ባይለወጥም ለራሱ ነው። በምክር ከተለወጠ ኦኬ፣ ጥሩ ነው። ግን ገንዘብ ልኬ ልፈትነው ማለት የለባችሁ። ብዙ አይነት መፈተኛ ሞልቷል። ብዙ አይነት መፈተን ትችላላችሁ። እና ቪዲዮ ይህን ይመስል ነበረ። ቤተሰብ አበረታተኛ አዲስ፣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አመሰግናለሁ።